በአንድ አገር የሕግ የበላይነት እንዲረጋገጥ የዲሞክራሲ ስርዓትና መልካም አስተዳደር እንዲሰፍን የዜጎች ሰብአዊና ዲሞክራሲያዊ መብቶች እኩልነትና ተጠቃሚነት እንዲረጋገጥ ከሚያደርጉ የዲሞክራሲ ስርዓት ተቋማት መካከል በግንባር ቀደምነት የሚጠቀሰው የሕዝብ ተወካዮች ምክር ቤት ነው። በዓለም አቀፍ ደረጃ የሕዝብ ተወካዮች ምክር ቤት ዘመናዊነትን በተላበሰ መልኩ መተግበር የጀመረው እንደ አውሮፓውያን አቆጣጠር በ1295 በ13ኛው መቶ ክፍለ ዘመን በሀገረ እንግሊዝ መሆኑን መረጃዎች ያስረዳሉ። በኢትዮጵያም የህዝብ ተወካዮች ምክር ቤት ታሪክና የአሰራር ስርዓት ከ90 ዓመት በላይ ዕድሜን ያስቆጠረ ስለመሆኑ ይነገራል። ባፄ ኃይለሥላሴ ዘመነ መንግሥት በ1923 ዓ ም ተጀምሮ በደርግ ዘመነ መንግሥትም ተተግብሮ አሁን ላይ ደርሷል። በሀገር አቀፍ ደረጃ የህዝብ ተወካዮች ምክር ቤት ዓላማና ተልኮን ይዘው በ1987 በጸደቀው የኢፌዴሪ ህገ መንግሥት ተቋቁሞ ለ30 ዓመታት ያክል የተተገበረው የህዝብ ተወካዮች ምክር ቤት ነው። ከዚህ ምክር ቤት መቋቋምና ወደ ሥራ መግባት ጋር ተያይዞ በክልሎች፣ በዞኖች፣ በከተሞችና በተለያዩ የሀገሪቱ አካባቢዎች ምክር ቤቶች ተቋቁመዋል። የተቋቋሙት ምክር ቤቶችም የተለያዩ ተግባራትን ሲያከናውኑ ቆይተዋል። በጥቂቱ የህዝብ ተወካዮች ምክር ቤት ሥልጣንና ተግባራትን እንመልከት። የህዝብ ተወካዮች ምክር ቤት በህገ መንግሥቱ መሠረት የሀገሪቱን ህጎች ያወጣል። እንዲሁም የንግድ የወንጀለኛ መቅጫ ህጎችንም ይኸው ምክር ቤት ያወጣል። ምክር ቤቱ በፌዴሬሽን ምክር ቤት የታመነባቸውን የፍትሐ ብሔር ህጎችን ያወጣል። የፌዴራል መንግሥት የሀገርና የህዝብ መከላከያ፣ የደህንነትና የፖሊስ ኃይል አደረጃጀቶችንም ይወስናል። የሚኒስትሮች ምክር ቤት በሚያቀርብለት የህግ ረቂቅ መሠረት የጦርነት አዋጆችንም ያውጃል። የፋይናንስ እና የገንዘብ ፖሊሲንም ያጸድቃል። ለፌዴራል መንግሥት በተከለለው የገቢ ምንጭ በክልሎች ላይ ግብርና ታክስን ይጥላል። የፌዴራል መንግሥት በጀትንም ያጸድቃል። የሕግ አስፈጻሚው አካል የሚዋዋላቸውን ዓለም አቀፍ ስምምነቶችንም ይኸው ምክር ቤት ያጸድቃል። የፌዴራል መንግሥት ፍርድ ቤት ዳኞችን፣ የሚኒስተሮች ምክር ቤት አባላትን፣ የኮሚሽነሮችን፣ የዋና ኦዲተር እንዲሁም የሌሎችን ሹመቶች በምክር ቤቱ ይጸድቃሉ። ይኸው ምክር ቤት ጠቅላይ ሚኒስትሩንና ሌሎች የፌዴራል መንግሥት ባለሥልጣናትን ለጥያቄ የመጥራትና የሕግ አስፈጻሚውን አካል አሰራርም የመመርመር ስልጣን አለው። የሕዝብ ተወካዮች ምክር ቤት እነዚህንና ሌሎች በስልጣን የተሰጡት ተግባራትን ይከውናል። ሌላው በሀገሪቱ የሚገኘው ምክር ቤት የኢፌድሪ የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት በፌዴራሉ መንግሥት አባል ክልሎች የሚገኙ ብሔሮች፣ ብሔረሰቦች፣ ሕዝቦች የሚወክሏቸውን አባላት የሚወክሉበት ምክር ቤት ነው። ምክር ቤቱ የሕገ መንግሥት የበላይነትን ያሰፍናል። ብሔሮች፣ ብሔረሰቦችና ሕዝቦች በሁሉም መስክ እኩልነታቸውንና ፈጣን ኢኮኖሚያዊ ተጠቃሚነታቸውን ያረጋግጣል። ሕገ መንግሥትንም ይተረጉማል። በክልሎች መካከል ሰላማዊና ዲሞክራሲያዊ ግንኙነቶችንም የማዳበር ሥልጣንና ኃላፊነት አለው። ፍትሐዊ እንዲሁም ውጤታማ የድጎማ በጀትና የጋራ ገቢዎችንም የማከፋፈያ ቀመርን ያዘጋጃል፣ ይወሰናል። ሕግ ሊወጣላቸው የሚገቡ የፍትሐ ብሔር ጉዳዮችንም ያጠናል፣ ይለያልም የተሰጡት ስልጣንና ተግባራት እነዚህ ናቸው። በሕገ መንግሥቱ ለፌዴራል መንግሥት በተለይም ለፌዴራሉ መንግሥትና ለክልሎች በጋራ በግልጽ ያልተሰጠ ሥልጣን የሌላኛው ምክር ቤት ወይንም የክልል ምክር ቤቶች ሥልጣንና ኃላፊነት ይሆናል። የክልል ምክር ቤቶችን ሥልጣንና ኃላፊነት ስንመለከት የክልል ሕገ መንግሥትንና ሌሎች ሕጎችን ያወጣሉ ያስፈጽማሉ የክልሎችን የኢኮኖሚ የማኅበራዊና የልማት እንዲሁም ሌሎች ስትራቴጂክ እቅዶችን ያወጣሉ ያስፈጽማሉ። የፌዴራል መንግሥት በሚያወጣቸው ሕጎች መሠረትም መሬትና የተፈጥሮ ሀብቶችን ያስተዳድራሉ። በክልሉ የተወሰኑ የገቢ ምንጮችን ግብርና፣ ታክስን ይጥላሉ ይሰበስባሉ። የክልሉን በጀትም ያወጣሉ ያስፈጽማሉ። በአጠቃላይ በሀገሪቱ ያሉ ምክር ቤቶች ሥልጣንና ኃላፊነታቸው ይህንን ይመስላል።